ሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውኃ በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴያውን፣ ይልሳ፣ ቶቤል፣ ሞሳህ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊስ፣ ተርሴስ፣ ኪቲም፣ ሮድዬ ናቸው። ከነዚህም የአህዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየህዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምድራይም፣ ፉጥ፣ ከነዓን ናቸው። የኩሽም ልጆች ሰባ፣ ኤውላጥ ሰብታ፣ ራዕማ፣ ሰብቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናኦር አገር በባቢሎን፣ ኤሪክ፣ አርካድ፣ ካልኔ ናቸው። አሶርም ከዚያች አገር ወጣ፣ ነነዌን፣ የሮህቦትን ከተማ፣ ካላህን፣ በነነዌና በካላህ መካከል ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምድራይምም ሉዲምን አናሚምን ላህቢምን የንፍታሜልምን ፊትሩስምን ከእነርሱ የፍልስጤም ሰዎች ይወጡባቸውን ከሰሉሂምን ቀፍቶሪምንም ወለደ። ከነዓንም የበኩር ልጁን ሲዶንን ከጢርያውያንን ኢያቡሳውያንን አሞራውያንንም ጌርጌሳውያንንም ኤዊያውያንንም። አሩኪውንንም ሲንንም አራዲዮንንም ሰማሪዮንንም አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገር ተበተኑ። የከነዓናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው፣ ወደ ሰዶምና ወደ ገሞራ ወደ አዳምና ወደ ሰቦይም በኩል ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው የምድራቸውን እና በየሕዝባቸው እነዚህ ናቸው። ለሲምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑጽ፣ ሁል፣ ጌቴር፣ ሞሶህ ናቸው። አርፋክስድም ቃይንምን ወለደ። ቃይንምም ሳላን፣ ሳላም ኤቦርን ወለደ። ለኤበሩም ሁለት ልጆች ተወለዱለት። የአንደኛው ስም ፋሌቅ ነው፣ ምድር በዘመኑ ተከፍላለችና፤ የወንድሙ ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳልፌንም፣ ሐስረሞትንም፣ የራህንም፣ ሃዶራምንም፣ አውዛልንም፣ ደቅላንም፣ ኦባልንም፣ አቢሜሌክንም ሰባንም ኦፌርንም ኤውላጥንም ዮባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸው፣ በየቋንቋቸው፣ በየምድራቸው እና በየሕዝባቸው እነዚህ ናቸው። የኖኅ ልጆች ነገዶች እንደ ትውልዳቸው በየህዝባቸው እነዚህ ናቸው። አሕዛብም ከጥፋት ውሃ በኋላ በምድር ላይ ከነዚህ ተከፋፈሉ።